ሰላም ጤና ያስጥልኝ። ውድ የመጠለያ ፖድካስት ቤተሰቦቻችን እንደምን ሰምታቸዋል? ዘወትር እሁድ በኪ ሃውሲንግ ፋይናንስ ሶሉሽን ተዘጋጅቶ ወደ እናንተ የሚደርሰው ፕሮግራማችን እነሆ ተጀምሯል። በዛሬው ፕሮግራማችን የሕዝብ ቤት ችግር እስከ መቼ በሚል ርዕሰ ጉዳይ የተለያዩ ጥያቄዎችን እያነሳን አብረን ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብሯችን ቆዩ። አቶ ቻርነት እንደምሰነበት፣ ሰላም እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። እንግዲህ ለተመልካቾቻችን እንዳስተዋወቁት የምናነሳው ርዕሰ ጉዳይ የመኖሪያ ቤት ችግር እስከ መቼ በሚለው ጉዳይ ላይ የተለያዩ ሀሳቦችን እናነሳለን። እንደ መንደርደሪያ እንዲሆነን እንግዲህ በሀገራችን በኢትዮጵያ በቅርብ ጊዜ ውስጥ እንግዲህ የቤት ዋጋ እየጨመረ እየናረ ብዙዎቻችን አፎርድ ለማድረግ የማንችልበት ሁኔታ ደርሰናል እና ስፔሲፊካል ዴቱ ምን ይመስላል ላይ የቤት ዋጋ እየጨመረ የመጣበት ጊዜ ከመቼ ጊዜ ወዲህ ነው? ያው ከመቼ ጊዜ ወዲህ የሚለሆን ጅስትናት የለም። ነገር እያንዳንዷ ነገር ሪከርድ አይደረግም፣ አይመዘገብም። ትዝታ ነው ያለን አብዛኞቻችን። አሁን በእኔ ጀኔሬሽን በእኔ እድሜ ልጅ በነበርንበት ሰዓት ለቤት የነበረ ሀሳቤ፣ ከዛ የእኔ ወላጆች ለቤት የነበራቸው ግምት፣ የኔ አያቶች ለቤት የነበራቸው ግምት በጀኔሬሽን ውስጥ ይለያያል። የትኛው ሰዓት ላይ የጀመረ አላቅም። ደስ ልጅ እያለሁ እኔ በማስታውሰው ከቤት በላይ ሰፊ መሬት ነበረ። በቃ እንትና ግቢ ሰፊ ነው አይነት ሳቤ ነው የነበረው። ከዛ በፊት ደግሞ እኛ በካሬ ሜተር ስንቆጥር የነበረውን እነሱ ይህን ያክል ጋሻ፣ ይህን ያክል ሄክታር እያሉ ነበር የነበረውና በዚህ ሰዓት ጀመረ የሚለውን መልስ ልሰጥ አልችልም። ግን ዞሮ ዞሮ ውድነት በኢኮኖሚው በሲስተሙ ውስጥ ያለ ነገር ስለሆነ የኢትዮጵያ ዳይሬክሽን ከየት ወዴት እንደመጣ ይታወቃል። በዛ ውስጥ ያሉት አይዲዮሎጂዎች ከኢኮኖሚክሱ ጋር በተገናኘ ከፖለቲክሱ ጋር በተገናኘ የነበሩት አይዲዮሎጂዎች ነገሩን እየለወጡት እንደመጡ ግልጽ ነው። ምክንያቱም ቤት በራሱ ፖለቲክስ ነው። ሃውሲንግ ፖለቲክስ አለው። ልክ ማዳበሪያ ራሱን የቻለ ፖለቲክስ እንዳለ ሁሉ ማለት ነው እና በነገስታቱ ዘመን ብናይ በጣም ሰፋፊ መሬቶችን የያዙ ባላባቶች ነበሩ። ከመሬት ጋር የተገናኙ የተቆራኙ ነገሮች ነበሩ እና የሆነን ነገር የመቆጣጠር የፓወር መገለጫ ነበረ በርካታ መሬቶችን መያዝ። ያ በጥቂት ግለሰቦች እጅ መሬቶች እንዲያዙ ያደርጋል። የራሱን ስኬርሲቲ ይፈጥራል። ስኬርሲቲ ሲኖር ውድነት ይኖራል። ውድነት ካለ ደግሞ አቅም ላለው ገባሪው ይበዛል ማለት ነውና እና ያኛው ባላባት ወይም ደግሞ አቅም ባለው ሰው ስር ይሄዳል። ከዛን ወደ ደርግ ደግሞ ስንመጣ ሁሉም እኩል መከፋፈል አለበት፣ እንደውም ደግሞ እኔ ነኝ ሁሉን መቆጣጠር ያለብኝ የሚል እና የሀገሪቷ ዳይሬክሽን የተለወጠበት ወቅት ይመስለኛል። በዛ ሰዓት የነበሩት ቤቶች ተከፋፍለዋል፣ ግን ኦነር አይደሉም እስካሉበት ድረስ ይኖራሉ፣ ግን የነሱ አይደለም ማለት ነው። ከዛ ሰዓት ጀምሮ በሰው ልጆች ቁጥጥር ስር የነበሩት ሀብቶች ወደ መንግስት ቁጥጥር ገቡ። ሰዎች ቤትን ኦን የማድረግ እንትናቸው የቀነሰ መጣ። ይኖሩበታል፣ ግን የነሱ አይደለም። ስለዚህ ከዛ ሰዓት ጀምሮ የቀነሰ መጣ። ቀጥሎ የነበረውም ደግሞ ስርዓት እንደዚሁ ተመሳሳይ፣ ወደ ካፒታሊዝሙ ደግሞ ሲገባ ፉክክር መጣ። አሁን ካፒታሊዝም ላይ ጀስት አቅም ያለው ነው ሊወጣ የሚችለው አበቃ። ተወዳድሮ ፍለፊት የተገኘው አንደኛ ይባላል። ቀጥሎ ያለው ሁለተኛ ይባላል፣ ሶስተኛ ይባላል። ከዛ ውጭ እኔ ከሌሎች ነኝ፣ እኔ እንዲህ ነኝ፣ እኔ በዚህ ወጥቼ በዚህ ገብቼ የሚባለው ነገር አይሰራም ማለት ነው። እና አሁን ባለንበት ኮንዲሽን በዚህ ተስቦ የመጣው ነገር ከካፒታሊዝሙ ጋር በተገናኘ በዛ ሳቢ ውስጥ ስለሆነ ይሄደን ያለ ነው። ፍሪ ማርኬት የሚባለውን ኮንሰፕት ተጨምሮ ሳማ ፍሪ ማርኬት ሚክስድ ነው፣ ግን ፍሪ የሚባለው ደግሞ ይበልጥ ጎልቶ ይወራልና እንዲወራም ይፈለጋል። ሰው አሁን ያለንበት ደግሞ የካፒታሊዝም ስርዓቱ ጋር ተያይዞ ያለ ሀሳብ ነው ያለው። ፍሪ ማርኬት የሚባለው ኮንሰብት አለ። ይህንን አጋጣሚ ተጠቅሞ በ36000 ብር የጨረሰውን አንድ ካሬ ሜትር ማለት ነው ቤት በ136000 ብር የመሸጥ መብት አለው። መቶ አትርፎ ማለት ነው። ከአንድ ካሬ ሜትር መቶ ካሬ ሜትር ከሆነ 10 ሚሊዮን ብር ከአንድ ቤት አትርፎ ይህን ነፃነት ሰጥቶታል። ይህ ነፃነት በራሱ ደግሞ ውድነት ይፈጥራል። ስለዚህ ውድነቱ አሁን ካለንበት ሁኔታ አንጻር የመጣው ዛሬ አይደለም፣ ተስቦ ተሳስቦ የመጣ ነው። ሌሎች ደግሞ ፋክቶች እንዲሁ ፋክተሮች ደግሞ ይኖራሉ ብዬ ነው የማምነው። ምንም እንኳን መረጃ ባይኖርም ግን እንዲሁ በታሪክ ሂደት ውስጥ በዘመኑ ከነበረው ስለ ቤትና ከኢኮኖሚው ሁኔታ ጋር የተገናኘው እሳቤ እይተ ይሄ ይመስላል። እሺ በጣም ጥሩ አሁን እንግዲህ ያለውን የቤት ዋጋ የቤት ገበያ ስንመለከት እንግዲህ በጣም ውድ ነው አሁን ባለንበት ወቅት እና እስፔሻሊ ደግሞ ዝቅተኛ ገቢ ላላቸው ሰዎች ደግሞ አፎርድ ለማድረግ በጣም ከባድ ነው እና ፋክተሮቹ ምን ይመስላሉ ዋና ዋና ምክንያቶቹ ምንድን ናቸው እንግዲህ የቤት ባለቤት ለመሆን ዝቅተኛ ገቢ ያለው ሰው የጠበበ አማራጭ ሳይሆን ያለው ለዜሮ የቀረበ እድል ነው ያለው የቤት ባለቤት የመሆን እድሉ ለዜሮ የቀረበ ነው። ኮምፕሊትሊ የቤት ባለቤት ሳይሆን ይሞታል ማለት ነው፣ ይሄ ሰው። ይሄ የሆነበት ምክንያት ከስሙ እንደምንረዳው ነው፣ ገቢው ዝቅተኛ መሆኑ ነው። ለምን ዝቅተኛ ገቢ ሆነ ከተባለ ጀስት ሀገሪቷ ውስጥ ያሉት የስራ እድሎች ለጥቂቶች የሚሆን ነው። ስለዚህ ለሁሉም የሚደርስ የለም። ያንን የስራ እድል ሁሉም እንዲሻማው ወይም ደግሞ እንዲካፈለው ለማድረግ በርካታ ሰዎችን ስራ ውስጥ ለማሳተፍ የሚከፍለውን ክፍያ ያሳንሳል ማለት ነው። ለምሳሌ አንድ ፋብሪካ በአምስት መቶ ሰው የሚሰራውን ስራ በአንድ ሺህ ሰው ማሰራት ከፈለገ ለአምስት መቶ ሰው ይከፍል የነበረውን ደግሞ ለአንድ ሺህ ሰዎች ይከፍላል። ሰዎች በርካታ ናቸው፣ የሚከፍለው ግን ተመሳሳይ ነው። ስለዚህ እያንዳንዱ ፐሬድ የሚደርሰው አነስተኛ ይሆናል ማለት ነው። በዚህ ምክንያት በርካታ የህዝብ ቁጥር ያለው በርካታ ሰራተኛ ኃይል ነው ያለው። ሰባ በመቶ የሚሆነው የአፍሪካ ህዝብ ወጣት ነው። የኢትዮጵያም በተመሳሳይ ወጣት ነው ከተባለ ሰባ በመቶ ሰራተኛ ነው ማለት ነው። እኛ አገር በእድሜ ትልቅም ተኩ ነው፣ እንኳን እርጅናው መጥቶ የመስራት ነገሩ አለ። በተለይ ደግሞ ሌላው ከከተማ ውጭ ባለው የህብረተሰብ ክፍል ማለት ነው። ስለዚህ ሁሉም ሰራተኛ ነው በሚባልበት ደረጃ ላይ ያለ ህዝብ ነው። አሰሪው ከሰራተኛው ቁጥር ባይበልጥም፣ ግን የሰራተኛውን ብዛት ማስተናገድ መቻል አለበት። ያ ስላልሆነ ገቢው አነስተኛ ነው። ገቢው አነስተኛ ከሆነ ደግሞ መሰረታዊ የሚባሉ ነገሮችን ማሟላት አይችልም ማለት ነው። ከነዚህ ከነዚህ አኳዮች ገቢያቸው ዝቅተኛ የሆኑ ሰዎች የቤት ባለቤት መሆን የማይችሉት ገቢያቸው ዝቅተኛ ስለሆነ ነው፣ በመጀመሪያ ደረጃ ሁለተኛው እንደው ገበያቸው ዝቅተኛም እንኳን ሆኖ በተለያየ መንገድ የተለያዩ አማራጮችን እንሞክር ቢሉ ስኪሞች የሉም። ምናልባት አንድ አለ የሚባለው ስኪም ኪ ሃውሲንግ ወይም ደግሞ ኪ ኤችኤፍ የምንለው ነው። አነስተኛ እና መካከለኛውን በተወሰነ መንገድ አድሬስ ያደርጋል ብለን የምናስበው ማለት ነው። ስቲል በዚህ ስኪም ውስጥም ደግሞ የመግባት አቅም የሌላቸው ሰዎች አሁንም በርካታ ናቸው። እነዚህን ሁሉ ደግሞ ሳያደርጉ እንግዛም እንኳን ወደሚባለው ሀሳብ ቢመጡ የቤት ዋጋ እነሱ ካላቸው አቅም አንጻር የማይገናኝ ነው። ዘውትር እየጨመረ እየሸሸ እስከ ቅርብ ጊዜ ድረስ መጥተዋል። ሰሞኑ ወይም ደግሞ በቅርብ ዓመታቶች በተደረጉ አንዳንድ ስራዎች የተወሰነ የመቀነስ አዝማሚያ ነው። ስቲል አልቀነስም። አሁንም ከላዩ ከላዩ ነው ይቀነሰ የሚመስለው። ከዚያ አኳያ እነዚህ ዝቅተኛ ገቢ ያላቸው የህብረተሰብ ክፍሎች የቤት ባለቤት የመሆን እድላቸው ለዜሮ ቀርበዋል። እስቲ እንግዲህ ወደ መፍትሄው እንምጣና ይህን ችግር ለመቅረፍ በአስራ አመት ጊዜ ውስጥ ምን አይነት ስራ ሊሰራ ይገባል? እንግዲህ ያው ነምቤው እንዳለው ከዚህ በፊት አውርተነዋል። አንድ አማካኝ ገቢ ያለው ኢትዮጵያዊ የቤት ባለቤት ለመሆን አዲስ አበባ ውስጥ 56 ዓመት ይፈጅበታል ደሞዙን ቆጥቦ እንዳለው ነው ነገሩ። እሱም እኮ ያው መቶ ፐርሰንት ከሆነ ነው። ሀምሳ ፐርሰንት ከሆነ መቶ አስራ ሁለት ዓመት ይፈጅበታል። የሚቆጠበው የደሞዙ የሚያገኛት 15000 ከሆነች ከዛ ላይ 7 ከሆነ የሚቆጠበው መቶ አስራ ምናምን ዓመት ነው። 15000 መቶ ፐርሰንት ከቆጠበ ነው 56 ዓመት የሚፈጅበት። ይህ ማለት ሳይበላ ሳይጠጣ ሊኖር አይችልም፣ ሊሆን አይችልም ማለት ነው። በሌላ ቋንቋ ይሄ ነው ችግሩ። በ10 ዓመት ውስጥ እናድርገው ካልን አርባ ምናምን ዓመት እናተርፍ ነው። ቢያንስ ያ ሰው በህይወት እያለ የቤት ባለቤት ይሁን፣ እሱ የሚኖርበት ያውርስም ያወርስም በሚል እሳቤ ነው። በዚህ አስር ዓመት ውስጥ መንግስትም ያስቀመጠው አቅጣጫ አለ። 2017 ዓ.ም ላይ በተጠና ጥናት፣ በራሱ በመንግስት ተቋም በወጣ ሪፖርት ኢትዮጵያ ያለባትን የቤት ችግር ለመፍታት በአስር ዓመት ውስጥ አራት ሚሊዮን ሰባት መቶ ሺህ ቤቶችን መገንባት አለብን ብሏል። አራት ሚሊዮን ሰባት መቶ ሺህ ቤቶች ይገነባሉ ማለት በአመት አራት መቶ ሰባ ሺህ ቤቶች ይገነባሉ ማለት ነው። ስለዚህ እነዚህ ቤቶች መገንባት መቻል አለባቸው። ይህንም ቤት ደግሞ ሊገነባ የሚችለው መንግስት ብቻውን አይደለም፣ አይችልም ሲጀምር ማለት ነው። ስለዚህ የግሉንም ሴክተር ጭምር በደንብ አድርጎ ማሳተፍ መቻል አለበት። የግሉ ሴክተር ውስጥ ሃውሲንግ በአስር ዓመት መቶ ሺህ ይችላሉ ብለዋል። ከአራት ሚሊዮን ይችላሉ ብለዋል። የተቀረውን ሌላ ሊረባረብበት ይገባል ማለት ነው። ይሄን ያክል ሰፊ የሆነ ዲማንድ ያለበት ገበያ ስለሆነ ማለት ነው። እነዚህ 471 ሺህ ቤቶች በየዓመቱ ተገንብተው ወይም በ1 ሚሊዮኑ ለነዛ ለቤት ፈላጊዎች የሚተላለፉበት መንገድ መመቻቸት መቻል አለበት። የመጀመሪያ ይሄ ነው። ከዛ በተጨማሪ እንግዲህ ገበያውን መቆጣጠር ትልቁ የመንግስት ኃላፊነት ነው ብዬ አሁንም አምናለሁ። ገበያው አርተፊሻል በሆኑ ውድነቶች የተሞላ ነው። እንደው ስንሰማ በካሬ ሜትር 70 ሺ፣ 80 ሺ፣ 90ሺ ሲባል የቀነሰ ይመስለናል። ያልተገነባ ቤት ነው በዛ ዋጋ እየተሸጠ ያለው ገና ቁፋሮ የጀመረ ወይ ብሎኬት ማነው ኮሎኒ ያወጣ እንዲህ እንደ አይነቱ ነው። በዛ ዋጋ እየተሸጠ ያለው በትክክል የተጠናቀቀ ቤት ከመቶ ሺህ ብር በታች እየተሸጠ አይደለም። እና የቀነሰም የሚያስመስለው ያ ነው። እነዛ ቤቶች ደግሞ ተገንብተው ለማለቅ እንደው ይባላል እንጂ ሁለት ሶስት ዓመት፣ በጣም በርካታ ቤቶችን ስለሆነ ፕላን አድርገው የሚነሱት አምስት ስድስት ከዛ በላይ አመታቶችን ይፈጅባቸዋል ማለት ነው። ዛሬ በሰማንያ ሺህ ብር ገዝቸዋለሁ። የዛሬ ሰማንያ ሺህ ብር የዛሬ ስድስት ዓመት ያለው ዋጋና ዛሬ ያለው ዋጋ ይለያያል። የዛሬ ስድስት ዓመት ቤቱን ከጨረሰው በኋላ በመቶ ሃምሳ ሺህ ብር ከሚሸጥ ያኔ አሁን ገና ግንባታ ሂደት ላይ ያለ በሰማንያ ሺህ ብር ቢሸጥ ያዋጠዋል። ታይም ቫሊዩ ስላለ ማለት ነው መኒ ቫሊዩ ውስጥ። ስለዚህ ከዚህ አኳያ የቀነሰ ይመስላል እስቲል አልቀነሰም። እዛ ላይ የተጀመሩት የህግ አካሄዶች መቀጠል መቻል አለባቸው ብዬ ነው የማምነው። በጣም ትልቁ ስራ ይሄ ነው። መፍትሄዎቹ እንዳለ ሆኖ እንግዲህ አንዳንዴ በሃውሲንግ ሴክተሩ ላይ የተሰማሩ የተለያዩ ፕሮጀክቶች የሚያንቀሳቅሱ ተቋማት አሉና ምን ምን ችግሮች ሲያጋጥሟቸው ይስተዋላል እሱ ነገር ብናነሳው መልካም ነው። ያው በርካቶቹ በተደጋጋሚ የሚያነሱት የሰፕላይ እጥረት አለ ነው እጥረት ከብዛቱ አንፃር ሳይሆን ከኳሊቲው አንፃር ማለት ነው። በጣም ኳሊቲ ያላቸው ነገሮች አይቀርቡም። ከኤልሲ ወይም ከዶላር ጋር የተገናኘ እስከ አርባ በመቶ የሚሆነው ከውጭ የሚገባ ግብአት ስላለ ማለት ነው። እንደ የሴክተሩ ቢለያይም እንዲሁ ጠቅላላ ሲባል ግን እስከ አርባ በመቶ የሚደርሱ ከዶላር ጋር ወይም ከኤልሲ ጋር የተገናኙ ነገሮች አሉ። የዶላር ከፍ ዝቅ ማለት ችግር የለውም ከፍ ማለት ግን የራሱ ጉዳት አለው። እነሱ እነሱ ነገሮች እንደ አንድ ቻለንጅ ይታያሉ። ከዛ ውጭ ገዢ የለም ነው አብዛኛው ሪል ስቴት ሮሮ በተለይ ከዚህ ቀደም በነበሩት በጣም ተዘግቧል። በተደጋጋሚ ገዥ የለም፣ ገዥ የለም፣ ገዥ የለም ነው። ገዥ የሌለው የመግዛት አቅም ስለሌለው ነው። ስለዚህ ሰው የመግዛት አቅም ያለውን ቤቶችን ይሄ አንዱ ቻሌንጅ ነው። ጀስት ሃውሲንግ ሴክተሩ ላይ ቤት እያለሙ የሚሸጡት ማለት ነው እንደ ኪ ሃውሲንግ ፋይናንስ ሶሉሽን ህሳቤ ደግሞ አቅም የሌላቸውን የመግዛት አቅም መስጠት ስለሆነ እንደዚህ አይነት እስኪሞችም ደግሞ ቢበረክቱልን ደስ ይለናል። የብዙኑን ችግር ይፈታሉ ብለን ደግሞ እንደ አንድ መፍትሄም ደግሞ እነዚህን እናስባለን። ግን ዋና ዋና የሚባሉት ቻለንጆች እነዚህ ናቸው። ወደኛ ሴክተር ደግሞ ስትመጪ፣ ወደ ኪሴችፍ ሞዴል ወደ ኪያውሲንግ ደግሞ ስትመጪ ከፍተኛ የሆነ የግንዛቤ እጥረት አለ። ነጭን ነጭ ነው እያልን የመረዳት መጠኑ ዝቅተኛ የሆነበት ሁኔታ ነው ያለው፣ አንዳንድ ይገጥመናል። ይሄ የግንዛቤ ክፍተት የሚያየውን የመረዳት የማይችል ማመን የማይችል በጣም በርካታ ሰው ይገጥመናል። ይሄ አንዱ ቻሌንጅ ነው። የኪ ስኪም ኢትዮጵያ ውስጥ ምናልባት አዲስ ሊሆን ሊሞ ወይም ደግሞ ሊመስድ ይችል ይሆናል እንጂ ሌላው ዓለም ላይ ኤዥያ ላይ በርካታ ህዝብ ያላቸው የምናውቃቸው ሀገሮች ላይ ሰርተዋል። ላቲን አሜሪካ ላይ በደንብ ሰርተዋል። ህንድ ተጠቅማበታለች። ለምሳሌ ቻይናን ብንወስድ አንድ ነጥብ አምስት ቢሊየን ህዝብ ነው ያላት። አንድ ነጥብ አምስት ቢሊየን ማለት የዓለምን አንድ ምናምንኛ ህዝብ ቻይና ነው የምናገኘው ማለት ነው። ቀላል አይደለም። በአንድ መንግስት ነው የምትመራው። እኛም ተመሳሳይ አካሄድ ነው ይሄድን ያለ ነው። ያ ደግሞ መቶ ምናምን ነን እንግዲህ የቻይናን ህዝብ አስር ፐርሰንት አንሆንም እኛ ግን ከኛ በዘጠና በመቶ ወይም ደግሞ እንግዲህ ያስቢው አንድ ነጥብ አምስት ቢሊዮን እና መቶ ሰላሳ ሚሊዮን ፍጹም የማይገናኝ ቁጥር ነው። ይህን ያክል የምትበልጠን አገር ህዝቧን የቤት ባለቤት አድርጋ ሰዎች የማይኖሩበት ከተማ ሁላ ተፈጥሯል። ጎስት ሲቲ የሚባል ማለት ነው። ከቤቶቹ መብዛት የተነሳ ሰዎች የማይኖሩበት ባዶ ቤቶች፣ ተዘግተው የተቀመጡ ቤቶች ማለት ነው። እና እዚህ ደረጃ መድረስ የተቻለው እንደዚህ አይነት እስኪሞችን ተግብሮ ነው። አሁን ያሉትም ደግሞ የቻይናው ፕሬዚዳንት የሚታወቁበት አንዱ ፕሮጀክት ነው። በየገጠሩ እየገቡ እንግዲህ ወደ አስር ዓመት በላይ ሆናቸዋል አሁን ያሉት ሲሰሩ የነበረው ይህንን ስራ ነው። ስለዚህ ያሉትን ችግሮች ተረድቶ ለዛ መፍትሄ ይዘው መጥተው ሰርተውበታል። ይህንኑ ሞዴል ቅድም ያልኩትም ላቲን አሜሪካም ህንድም ጭምር ማለት ነው። እኛ ሀገር ሲመጣ የማይሰራበት ምክንያት የለም። ምክንያቱም እዛ በእንግሊዝኛ ወይ በቻይንኛ ወይ በላቲንኛ ተጽፎ የሰራውን ሞዴል በአማርኛ አድርገን ነው እየሰራን፣ ያለ ምንም የተለየ ነገር አይደለም እና በአማርኛ ሲሆን የተለየ የሚሆንበት ነገር የለም ብዬ ነው የማምነው። እሱን ያለመረዳት ነገር ደግሞ አንዱ ቻሌንጅ ነው ለእኛ ሴክተር ማለት ነው። የገባው ግን ይገባል ይሄ ነው። ያው እንግዲህ የግንዛቤ ጥረት በዋነኝነት በኪ ሃውስ ይታያል በተመዝጋቢዎቹ። እና ያን እንግዲህ ለመቅረፍ እየሰራ ነው የሚገኘው። ውድ ተመልካቾቻችን ካፍታ ቆይታ በኋላ እንመለሳለን። አብራችሁ ቆዩ። ተመዝጋቢዎችን የቤት ባለቤት እያደረገ በሚገኘው በኪ ሃውሲንግ ፋይናንስ ሶሉሽን ብራንድ አምባሳደር በመሆኔና የዚህ የተቀደሰ ዓላማ አካል በመሆኔ ኩራት ይሰማኝ። በኪ ሃውሲንግ አሰራር መሰረት የቤት ባለቤት ለመሆን ከእናንተ የሚጠበቀው 83145 ብር ቅድመ ክፍያ ከፍሎ በመመዝገብ ከዚያም በየወሩ እንደመረጡት የመኝታ ቤት አይነት ከሁለት ሺ ብር ጀምሮ መቆጠር። ይሄንን ማድረግ ከቻላችሁ የቤት ባለቤት ለመሆን ብቁ ናችሁ ማለት ነው። ቀጥሎስ በአመት ሁለት ጊዜ እድለኞችን ለመለየት በሚደረገው መርሃ ግብር ላይ እድለኛ ከሆኑ በመረጡት ከተማ የተጠናቀቀ ቤት በስሙ ተገዝቶ ይረከባሉ። በተለያየ ምክንያት የፋይናንስ ችግር ቢያጋጥማችሁ ኤችን ታክል ስጋት እንዳይገባችሁ ለዚህ ዓላማ ታስቦ የመጨረሻ ምስረታ ላይ የሚገኘው የፋይናንስ ተቋማችን ሙሉ ድጋፍ ያደርግላቸዋል። የካፒታል ክፍያዎቻችን በጠቅላላ ዝግ በሆነ የሂሳብ ቁጥር ውስጥ ከመቀመጡ በተጨማሪ አንጋፋው የኢትዮጵያ መድህን ድርጅት ሞርጌጅ ፕሮቴክሽን አሹራንስ ዋስትና ይሰጣቸዋል። በዚህ ከወለድ ነፃ በሆነ ሞዴል በአጭር ጊዜ ውስጥ የቤት ባለቤት መሆን ከፈለጋችሁ ተመዝገቡ። እንዳያመልጣችሁ ፍጠኑ፣ ዛሬውኑ ተመዝገቡ። አድራሻችን ካዛንችስ መነኸሪያ ረድኤት ህንፃ ዘጠነኛ ፎቅ ኪ ሃውሲንግ ፋይናንስ ሶሉሽን ቀላል ነው። ከአፍታ ቆይታ በኋላ ተመልሰና ተመልካዎቻችን እያነሳን ያለነው ሀሳብ የህዝብ ቤት ችግር እስከ መቼ በሚለው ዙሪያ ላይ የተለያዩ ጥያቄዎችን እያነሳን አብረን ቆይታ እያደረግን ነው እስከ ፕሮግራማችን ፍጻሜ ድረስ አሁንም በድጋሚ አብራችሁን ቆዩ። እንግዲህ ወደ ማገባረጃው እየመጣን ነው እና የማጠቃላይ ሀሳብ ነው የሚሆነው። ግን ከዚሁ ጋር አያይዘን ልትመልስልኝ፣ ኪ ሃውሲንግ የያዘውን ፕሮጀክት በተመጣጣኝ ዋጋ እና ደግሞ ጥራት ባለው መልኩ ለተመዝጋቢዎቹ ቤቶችን ለማስረከብ ምን ምን ስራዎችን እየሰራ ነው? በጣም ጥሩ። እንዳልሽው ኪ የመጣም የሆኑ ቼኖችን አጥፍቶ ወይም ደግሞ ቼኖችን ቀንሶ አትኮስ በተገነባበት ዋጋ ቤቱ የቤቱ ባለቤቶች ቤታቸው የሚረከቡበት በሱ ደግሞ ለራሱ ትርፍ ድርጅቱ የአገልግሎት ክፍያ የሚያገኝበት ነው። ብዙ በሰራ ቁጥር ብዙ የአገልግሎት ክፍያ ያገኛል፣ ብዙሃን ተጠቃሚ በዛው ልክ ያደርጋል። በዚህ እሳቤ ነው የሚንቀሳቀሰው። ይህንም ፕሮጀክት ሲተገብር በዋናነት አንቺ ቅድም ያልሽውን ሀሳብ ነው የሚያስፈጽመው ማለት ነው። በትክክለኛ ዋጋ ቤቶችን ለእድለኞች ወይም ደግሞ ለተመዝጋቢዎች መስጠት ማለት ማስተላለፍ ማለት ነውና። ይህንን ሲያደርግ ብዙ መንገዶችን ይከተላል። በዋናነት ግን ይህን ለማድረግ ሁለት የተሻሉ መንገዶች አሉ። ከአንደኛው ውጭ አንደኛው ቀጥታ ከገበያ ላይ ከነጋዴዎች መግዛት ነው። እሱ የነጋዴ ሲሳይ መሆን ነው። ከህዝቡ የሰበሰብነው ቤት ለነጋዴ ሲሳይ በመሆን ቤቱን ለእድለኞች ማስተላለፍ ነው። ብዙም አንመርጠውም። ይሄ መንገድ በተለይ አሁን ባለበት ሁኔታ ማለት ነው። ሁለተኛው ያልተጠናቀቁ ህንፃዎችን ገዝቶ ፊኒሽንግ አሰርቶ ማስተላለፍ ነው። ይሄኛው በብዙ መቶ ፐርሰንት ከዛ የተሻለ ነው የሚሆነው ማለት ነው። እነዚህን ስራዎች ይሰራል። ያን ሲያደርግ ያው የጥራት ደረጃው የከተማ አስተዳደሩ የሚፈቅደው የትኛውም ከተማ ላይ ይሁን፣ አዲስ አበባ ከሆነ አዲስ አበባ፣ አዳማ ከሆነ አዳማ፣ ጅማ ከሆነ ጅማ፣ ባህርዳር ከሆነ ባህርዳር። ስለዚህ እንደየአካባቢው ስታንዳርድ የተገነቡ ቤቶች ናቸው። እነዚህ ቤቶች እነሱን ቤቶች ማስተላለፍ ነው። ምን አድርጎ ያልተጠናቀቁ ህንፃዎችን ገዝቶ። በተለያየ ምክንያት የቆሙ ህንፃዎች አሉ። አብዛኞቹ ህንፃዎች ከተማ ውስጥ የቆሙት የሆነ ሰዓት ማስታወቂያ አውጥተን በሰበሰብነው መሰረት በገንዘብ እጥረት ነው። ኪ ሃውሲንግ ደግሞ የገንዘብ አቅም ከበቂ በላይ አለው። ለፕሮጀክቱ አንድ ከህዝቡ ሁለት ደግሞ ለራሱ በፕሮጀክት ድጎማ መንገድ በሚያደርጋቸው እንቅስቃሴዎች። ስለዚህ እነዚህን በማድረግ ህንፃዎችን ገዝቶ አጠናቆ ለእድለኞች ማስተላለፍ። የማጠናቀቅ ስራውን ደግሞ የሚሰራው ስመጥር ወይም ደግሞ በሙያው የቆየ የኮንስትራክሽን ልምድ ያለው ኮንትራክተር እንዲሆን ማድረግ ጥራት ላይ ሳይደራደር ማለት ነው። ሶስተኛው ኦፕሽናችን ነው በሌላው መንገድ። በዚህኛው ደግሞ ጥሩ የምንለው መሬት ገዝቶ ወይ የከተማ አስተዳደሩ ወስዶ ኮንትራክተር ቀጥሮ ማስገንባት። ሲያስገነባ እንደኛ ወጥ አሰራር ነው የሚኖረው። ለሁሉም የሚያስተላልፈው ቤት በተመሳሳይ ዲዛይን ነው የሚሆነው። ከዛ በተጨማሪ ዋጋም አንፃራዊ የተሻለ ነው። በጣም የተሻለ ማለት ነው። ጥራቱንም ከታች ጀምሮ ይቆጣጠረዋል፣ ይከታተለዋል። መሬት ውስጥ ምን እንደተቀበረ ይታወቃል፣ ግድግዳው ምን እንደሆነ ይታወቃል። ምን አይነት ብረት፣ ባለስንት፣ ምን አይነት ሲሚንቶ፣ ምን ያክል መጠን የሚለው ጭምር ይታወቃል። ምክንያቱም እያንዳንዱ በኪ ቁጥጥር ስር ስለሚያልፍ ማለት ነው። እና እሱ ጥራቱን ይጨምርልናል። እነዚህ ስራዎች በመስራት የመዘገባናቸውን ሰዎች የቤት ባለቤት ጥራቱን ጠብቆ እናደርጋለን ነው ማጠቃለያ ሲባል እስከመች? ሁላችንም ተረባርበን ችግሩን እስክንፈታ ድረስ እንደ ኪ በአስር ዓመት ውስጥ መቶ ሺህ ብለናል። ለመቶ ሺሁን ተጋለን። የመቶ ሺሁን ድርሻችን እንወጣለን። እንደ ኪ ሃውሲንግ አይነት በርካታ ተቋማቶች ያስፈልጋሉ። እራሱ ኪ ሃውሲንግ እንኳን ባይደገም ኢኮኖሚ ሶፍ ስኬል ሞዴል ላይ የሚሰሩ ብዙ ተቋሞች ያስፈልጉናል ብለን እናምናለን። አሁንም ቢሆን ማለት ነው መንግስትንም ልንደግፍ ወይ ልንረዳ የምንችለው እሱም ደግሞ በተመሳሳይ ግብዓቶችን በማቅረብ ሊረዳን የሚችለው ከአንድ ዓላማ አንፃር ነው። ሁሉንም ሰዎች የቤት ችግር ያለባቸውን የቤት ባለቤት ለማድረግ ነው። ስለዚህ ሁላችንም ተረባርበን ችግሩን እስክንፈታ ድረስ ይህ ችግር መኖሩ አይቀርም። በኛ በኩል ግን ለመቶ አስር ዓመት ውስጥ ታጥቀናል፣ እየሰራ ነው የሚገኘው። ስለነበረን ቆይታ ከልብ አመሰግናለሁ። እኔም አመሰግንሻለሁ። ውድ ተመልካቾቻችን፣ የነበረን ቆይታ ይህንን ይመስል ነበረ። በቀጣይ ሳምንት በሌላ ሀሳብ ከእናንተ ጋር ቆይታ የምናደርግ ይሆናል። እስከዛው ቸር ሰንብቱ። ሳምንታዊ አዳዲስ መረጃ እንዲደርስዎ የደውል ምልክት መጫ እንዳይረሱ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።